ም ነው ስንትመችዋል የተገረብችው በሌላ ሰው አራካክዳ። በነገራችን ላይ ሙሽሪትና ሙሽራው ያው እንግዲህ ዛሬ በእንደዚህ አይነት ሁኔታ ጓደኞች መጥተው ጠይቀዋቸዋል። ጫጉላ እንዴት ከረመ እ ጫጉላ አሪፍ ነበር። እምልሽ ስሚ። አይ አይደለም ስሚ

መቅደስ ወዳጅው፣ እንዴት ነው? ጫጉላ እንዴት አገኘሽው? ጋብቻስ እንዴት ነው? በተለይ በውጭ ሀገር የሚኖሩ እህቶች ወንድሞች አሉ፣ ለዚህ ወግ ማድረግ የሚፈልጉ አሉና እንዴት አገኘሽው? አሪፍ ነው። ለጓደኞች ምን ትመኝላቸዋለሽ? ስለዚህ በቃ ደግሞ ቪዲዮ በጣም ቫይራል ወጥቷን ብዙ ሰው እያየው ነውና እንደው በዚህ ዙሪያ ስምንት ያለሽ ወይኔ እንደ እሷ ኮታድ ላይ እያሉ አፈሰችው እያሉ ነው ነው፣ ወይስ አፈሰ ነው ያልሽው? እንደው እንዴት ነው? እንዴት አገኘው ጫጉላ እንዴት ነበር የሰርጉ ፕሮግራም ሁኔታው? በተለይ በሚዲያም የሰማው ነገር አጠቃላይ ሁኔታው እንደው እንዴት ነበር?

በጣም ጥሩ። በነገራችን ላይ ቪዲዮ ብዙ ሰዎች ላይ ደርሷል እና በዚህ ቪዲዮ ላይ በተለይ የእናተ ስሜት እጅግ በጣም ብዙ ሰዎችን ያው ቀልባቸውን ትንሽ እንትን አድርጓል። አንተም በዛ ውስጥ ስሜታዊ የነበርክና እንደው በዚህ ሁኔታ ላይ የምትለው ነገር ካለ ያለው ነገር እናተ እንደዛ ስሜታዊ የሆነችበት ምክንያት ብትገልጽልን እንደ ምናልባት ከይቅርታ ጋር ማለት ነው። ይደርሳል ተብሎ ያሰበም ሰው አንድ ማለት ግን እግዚአብሔር ይመስገን ሴት ወንድ ሆነ አድርሳለች። መዳሯን ብቻ አይደለም በራሱ የእሷን ጥንካሬ ከዛና ያው ሁሉን ነገር በደንብ ያቆታል። ይሄን የሚያዩት እናቴ ከሁለት ዓመቴ አባቴ የሞተው በሁለት ዓመቴ ነው። ከዛም በኋላ ብዙ ነገር አልፋ በእኔ ምክንያት ለማድረስ በጣም ብዙ ነገር አሳልፋለች። ያን ነው ስሜታ ያደረጋት። እንግዲህ ወለጅ እንደዚህ አድርጌ አስተምሬ እዚህ እደርሳለሁ የሚለውን ነገር አላማ ስለነበራት እዚህ በማድረሷ ነው ስሜታ የነበረችው ማለት ነው። እሷ ማለት እንግዲህ አባታችን ሁሉም የሚያቀ ያውቀዋል። ካለወንትን ያላለም ደግሞ በሁለት ዓመቴ ስለሞተ ለዛ ነው በጣም ስሜታ የሆናም ያለቀሰችው። እኔም ደግሞ ብዙ ነገር ስለምንል ስለምናወራም ያው እንደ ጓደኛም እንደ እናትም እንዳባት ሆነ አብረን ምስጢር የሆነ ስለምናወራ ሆ እያንዳንዷን ነገር ያ ነው ስሜታዊ ያደረጋት እናትን ማለት ነው። ብዙ አስተያየት የሰጡ አሉ። በዚህ ሁኔታ ላይ አንተ እናት ከእንዴት ትገልጻታለህ? ይህ ግናቸውነት ለመናገር ማለት እግ እንደ ወንዶቹ አጭዳ ወንዶቹ አረማ ወንዶች ያስባ ወንድ የማይፈስበው እሷ ከስባ ነው እዚህ ያደረሰ እሷ እዚህ ያደረሰችኝ እኔ እንደማር እንዲህ ዝንዳ ገበያ ያደረገች እሷ ነችና ምስጋናው እ እናትን እንደው እንዴት ትገልጻታለህ ለእሷ የምታስቀምጠው መልእክት እግዚአብሔር ይመስገን ከዚህም በላይ ለ ብ ልጆችን የምትሰኝ አድርግሽ እንግዲህ እዚሁ ላይ በተለይ በጣም የሚገርመው ነገር ፌምሰሸን ከውጭ ሀገር መጥተሽ ማግባትሽ ራሱ ብዙዎቹ ስለተመኙት መሰለኝ ፌምሰሸን ያለው ነገር ሚስጥሩ ምንድን ነው ለጓደኞችሽ ምን ትመኝላቸዋለሽ? አሁን እንደው በተለይ ጥሩ አስተያየት የሰጡ አሉ፣ በሚዲያው ሁሉንም ሸር ያደረጉ አሉ። በጣም ብዙ በፌስቡክም በቲክቶክም በምንም በቃ እና አጠቃላይ አመሰግናለሁ። ለማንኛውም ያው መልካም ቆይታ የሆንላችሁ እኔም ሰራ ገኘኋቸው እጅግ በጣም ደስ ብሎኛል። ንጉሴ በጣም አንተ መልካም ልጅ ነ ያው እንግዲህ መልካም ሚስተ አግብታን አንተም ደግሞ ያው እንግዲህ በአንተ ምክንያት እህታችንንም ሳገኝ ደግሞ እጅግ በጣም ደስ ብሎኛል። እንግዲህ የነበረው ቆይታ እጅግ በጣም ደስ የሚል ቆይታ ነው ያደረግነው። በጣም ጨፍረናል፣ ተጨፍሯል። ሙሽሪታ፣ ሙሽራው ከዛ ደግሞ እዚህ ጓደኞች አጠቃላይ ጨፍረዋልና ወንድማችን ንጉስ የምናገረው መልእክት አለኝ የማስተላልፍላቸው ሰዎች የምስጋና መልእክት አለኝ እያለ ነው። እና እንግዲህ በቀጥታ የሚያስተላልፉትን መልእክት ከእነሱ ጋር ቆይታ እናደርግ። በጣም እናመሰግናለን። ያው እንግዲህ እሞ አሳምነው ሲገኝ የደስ ሲዋ እናውቃታለን። እሷ መዝሙር ጥፈታችን ና ለዚህ ፕሮግራም እኛን ድረስ እዚህ እናንተ ምትንሰራችሁ ፕሮግራሙ አሪፍ እንዲሆን ያደረገችው እናመሰግናታለን። ቲጂ ሚስት አሳምነው ሲገኝ ሚስት ጀስቲስ አማራ ቲጂ ጀስቲስ አማራ በጣም እናመሰግንሻለን። እግዚአብሔር አክብርልን። እንግዲህ እናንተ በዚህ ቆማ ያደርሳችሁ እንደዚሁ ምን ጠይቃችሁ ያደርገን። በጣም እናመሰግናችኋለን። እንግዲህ ወደፊትም አብረን የምንቀጥል ያደርገን፣ ወዳጅነታችን እንደጠነከረ ያደርጋላለሁ። ቴንክ ዩ። እሺ ምትይዋለሽ? በጣም እናመሰግናለን። ቴንክ ዩ በጣም